በሰዓት በስንት ሰዓት የሚቀበልበት ሰዓት ነው ያለው። ጥሩ ኑሮ ስራ እንኳ ወላ በየወሩ ገንዘብ ይሰጥኛል። ቤት ቁጭ ብዬ በየወሩ በገንዘብ ይሰጥኛል። ስራ እንኳ እና እንደዚህ አይነት ሀገር እየኖርኩ እዚህ ጋር ግን ቁጭ ብዬ ሰዓቴን ታይሜን አቃጥዬ እዚህ ጋር ሁለት ሰዓት ሶስት ሰዓት ተኝቼ ነው ወደ ስራ የሚሄደው። በነገራችን ላይ እኔ ላይ ሌባን የሚተባበረው ሌባ ነው። ሌባን ሲጋለጥ እናስራፈትናቸው የሚለው ራሱ ሌባ ነው። ሙቤ ይህን ነገር እያደረገ ያለው ለራሱ ጥቅም ሲል ነው እያሉ ሰውን ወሬ ያስተላልፋል። ኬሪማስ መቼን ጠቅኛለች። ሶስት ዓመት አራት ዓመት አስባችኋት እነዚህ ሰዎች ይህ ጉዳይ እኔ በጣም ብዙ ብዙ ነገሮችን አይቻለሁ። ወላሂ ለዓዚም እንደዚህ ጉዳይ ግን እንቅልፍ የነሳኝ የለም። ምክንያቱም እሷ እሷ ሰው ሆና እሷ አራዳ ሆና እነሱን ተጫወተችባቸው ተጫወተችባቸው ሰው ማለት ማንም አያጋልጠኝም ብላ ነው የተጫወተችባቸው በዚህ ልክ ማለት ነው እዚህ ኮሜንት ላይ አሁንም አንዷ ጓደኛ ሶስት መቶ ብር ተበልታለች እያለች ነው አሁን እኔ የማስተላልፈው መልእክት መረጃ ያላችሁ ልጆች እሷ ጋር የተጻጻፋችሁትን ሪሲት ያላችሁ ልጆች እያንዳንዱን መረጃችሁ ላኩ አንለቃት ሰአዳ በህግ ተጠየቃለች። ሰው እንፈልጋለን። ኢትዮጵያ ያለ ሰው እንፈልጋለን። ሙቤል ኬሚሴም ያለ ይሁን፣ ደሴም ያለ፣ ኮምቤልቻም ያለ ሰው ሰው እንፈልጋለን በዚህ ጉዳይ ላይ ማለት ነው። በቃ አሁኑ ሳይሸሹ መጠየቅ አለባቸው። ብዙ ሰዎች አናግሬ ያለው ብዙ ሰዎችም ቃል ገብተውልኛል። ቢዝሚላ አብሽር ሻ ለምን የለፋንበት የሁሉ ጊዜ የተቀመጥንበት ሻ ይሄ ነገር ግብ እናደርሰዋለን። ለምን እኔ በጣም ያናደደኝ ከምንም በላይ ወላሂ የሙነጃት ሪማስ አረብ ሀገር ኖራ የአረብ ሀገር ችግርን እያወቀችው እንዴት እንደት ታደርጋለች? ያ በጣም ውስጤ እየረበሸኝ ያለው ይሄ ነው። አረብ ሀገር ኖራ አሁንም ድረስ ደግሞ የሆነ እንትን ትላለች እንጂ ሙቤ የሆነ አክት ለማድረግ ምናምን ለመኩራራት ምና ሰው እኮ አንዳንዴ እኮ ስራ እንኳን ያሳፍራል እኮ እኔ እኔ እሷን በሆን እኮ ጠፋለሁ ሶሻል ሚዲያው ላይ እንኳን ትንሽ ጠፋ አፍራለሁ የሆነ ትኩራራለች ልጆቹ ላይ እንደመመጻደቅ ሰው በሰው ገንዘብ ይመጻደቃል እንዴ አረብ ያውም አረብ ሀገርን እንዴት አድርገው ገንዘቡ እንደሚያመጡ ሰው አውቁ እሷ አዙ ለነገሩ የሰው ገንዘብ ያሰክራል እኔ ቅድም ያለች ቅድም ኢክራምን ሰምተሃታል ሶላ ሰግጄ ሱጁድ ላይ ነው አለች ያለቀስኩባት። ወላሂ የሰው እንባ በጣም ከባድ ነው። ስለማያውቁት ነው እንጂ የሰው እንባ ወላሂ ከባድ ነው። መጨረሻቸው አያምርም። ጣጣ ምን አለበኝ እኔ የምፈራው ሁለቱ ትዳራቸው እንዳይፈርሱና ልጆቻቸው ሜዳ ላይ እንዳይቀሩ። ለምን እቺ ልጅ አሁን ትዳራው የፈረሰባት ዋ ብታደርግባቸው እኔ ትዳር እንደዚህ እንዳረጋችሁ ልጆች እንደዚህ ብዙ ነገር ዋ ብታደርግባቸው፣ ወላሂ መጣም ነገር ይጋጫቸው። እኔ ክፉ እየተመኙ አይደለም። ጊዜ ይወስዳል እንጂ ሰው ላይ ያደረስከው በደል አንተ ላይ ዱኒያ ላይ ነው የሚመለሰው። ሙቤ ዱኒያ ላይ ነው አላህ የሚመልስልህ። አሁን ባለንበት ዘመን ወላሂ ለዐዚም ይዘገያል እንጂ ኢንሻላህ ሁሉም ነገር ሰውን የበደለ ሰው እንደ ሳቅ አይኖርም። ያስለቀሰውን ሰው እንባ እሱ መልሶ ያለቅሰዋል። ይህን ደግሞ እያየን ነው። ለማንኛውም ኢንሻላህ ተመልሰን እንመጣለን። ብዙ መረጃዎችም እስኪ አሁን በውስጥ የተላኩ መረጃዎች አሉ እነሱን እናይ እና እንግሊዝ ዜጋ ሳይሆን አይቼ መጀመሪያ ነው ይሻላል። ነገ ተመልሰን እንመጣለን በዚህ ጉዳይ ላይ በእኔ በኩል ጨርሻለሁ። እህቶች እናንተን በዚህ ቁጭ ብላችሁ እስካሁን ድረስ ከገባው ጀምሮ ኦልሞስት ስንት ሰዓት ሆነኛል? ሁለት ሰዓት ተኩል ሆነኛል። ሁለት ሰዓት ከሰላሳ ሁለት ደቂቃ ሆነኛል። በጣም ብዙ ሰው ነው ገብቶ ላይፉን የተከታተለው። ቀላል አታርጉት። ብዙ ሰዎች አይተውናል ተከታትለውናል። ባለህግ ሰዎችም ብዙ ሰው እየገባ እየተከታተለን ነው። የሳልና የአሊም ጉዳይ ነገሩ በየቦታው እየተሰራጨ ነው። እኛ በሚዲያ ብቻ አደለም ስራ ምንሰራው እዚህም ከሚሲ አካባቢ ያሉት ያውቁናል። እስኪ እናንተ እውነት ከሚሲ አካባቢ የሚያውቋችሁ ከሆኑ ከአንድ ወር በፊት የሚያዙት እቃ ሰዎች እና በየወሩ የምታገቡት ገቢና አሁን ደግሞ ከሚቀጥለው ወር የምታገቡትን ገቢ ታዩታላችሁ ታዩታላችሁ ታዩታላችሁ ወላ ታዩታላችሁ። ራሳችሁ ናቸው ህይወታችሁን ያበላሻችሁት። እኔ እንደ አንድ ወንድም ልምከርህ ልምከርሽ እህ የምትሰሙኝ ከሆነ እኔ ቤት እሱ ቤት እኛ ሰድቦን ምናምን ተሳድቦን እዚህ ጋር ከሁሉ እየገባ ነው ሌባ የሚላችሁ ሙቤ ብቻ አይደለም አደረገኝ እያለ ሰው ነው የሚወጅላቸው። እንደዛ እንድትባሉ ከያደረጋችሁት እናንተ ናቸው። ግን አሁንም ቢሆን ሀቅ አለ የምትሉ ከሆነ እኔ ቤት አትምጡ። መርቷል ቲክቶክ። እነዛ እናንተን እናንተን እኛ የቢዝነስ ሰዎች ነን፣ እነሱ እንደዚህ እንደዚህ እናደርጋለን፣ እንደዚህ እናደርጋለን። ውሸታቸው ሊደብቁላቸው የፈለጋቸው ሰዎች ለእናንተ እንደውም አብዛኛው ለእናንተ ነው የሚያግዙላቸው። እነሱ ቤት ግቡና እነዚህ የተጎዱ እህቶቻችን የምትወዛ ደረሰኝ ይዘው እኔም ግን እመጣለሁ በነገራችን እኔ እመጣለሁ። እናንተ የገባችሁት ቤት ቤት እኔ ው ነሪማዝ ያቁኛል ሌላ ቦታ የትም አልሄድም። ያኔ እኔ እመጣለሁ እመጣለሁ። መጥቼ እያንዳንድ መረጃውን የቪንዴስ እኔ ነው ማሳየው። ልጆቻችን ሊናገሩ ይችላሉ፣ ማሳየት ላይችሉ ይችላሉ። ስለዚህ እኔ ከጎናቸው ቆሜ የፈለገ ቦታ እናትኑ ምብረቱ ቦታውን እዚህ ቦታ እንመጣለን በሉ፣ እዛ ቦታ እኔ እመጣለሁ። ኤቪደንሱ እኔ ጋር አለ መረጃ አለ ለምን የተለያየ ሰው መረጃ ነው ያለው ገባች እነዛ ሰዎች ሁሉ ላይ ይገኙ ይችላሉ እና ስለዚህ መረጡ ቦታውን ሰአቱን ጊዜውን ለእናንተ ተውላቸዋለሁ። ሀቀኛ ነን እኛ ጋር ማንም ሰው ብር የለውም እያላችሁ እንደምታወሩት ከሆነ ቪዲዮዎቹ ላይ እየሰራሽ እንደምታወሪ ከሆነ ቅረቢና በግልጽ ተናገሪ ኮሜንት ሁሉ እንደዛ ነው የሚልሽ ሀቀኛ ከሆንሽ በላይፍ ነይ እና ሰውን አስረጅ እህቶቻችን መልሽላቸው ይላቸው እያሉ አዎ ብዙ እህቶቻችን ብሎ ቃርተሻቸዋል። ስልክ ሲደውሉ አታንሽላቸው። እዚህ እየመጡ እየተናገሩ ነው፣ እየሰማችሁ ነው። እና ስለዚህ ይህን እድል ሰጥቼሻለሁ። አሁንም ቢሆን በእውነት አስቢ ሰዓድ በጣም ወደ እኔ አሊም፣ ስማ ወንድሜ ነህ፣ እህቴ ነሽ። እኔ ምንም ነገር ከእናንተ ጋር ችግር የለብኝም። አይ ሊቭ ማይ ላይፍ፣ ሊቭ ዮር ላይፍ ይኖርም ሰይ እኔ የራሴ ምሮዬ ቤቴ የራሴ ሁሉ ነገር የራሴ ነው፣ አልሐምዱሊላህ ለፍቼ ያገኘሁት። ስለዚህ ከናንተ ጋር የምጋረው የለም። እናንተ የሚያገኛችሁት የራሳችሁ ነው። ዚስ ኢዝ ዩር ላይፍ። ግን እንደ አንድ ወንድም እንደ መመክረ መመክራችሁ ይሄ ሁሉ ሰው እየመጣ በእናንተ ላይ ሸኳ እያቀረበ ነው እያለቀሰ ነው እየረገማችሁ ነው። በጣም ብዙ ሰው በእናንተ ተባሽ ተባሳሽቷል ተናደዋል። የበለጠ እኛ ላይፍ በተቀመጠን ቁጥር በቀንቀን ቀን ሞር ሰው እየመጣ ስለ እናንተ እየተናገረ ነው በተለይ ዛሬ ስለ አሊ የሰማሁት ጉድ እኔ አልጠበኩም በእውነት እኔ ልጆችን አንተ በሰበሰብከው ብር ቤቴ አስቤዛ ገዝቼ ልጆችን አላበላቸው ይቅርታ ይሄ ሀራም ገንዘብ ነው አንተ ያረከው ነገር ስራ አሁን እዚህ ጋ የሰማሁት በጣም በዛ ገንዘብ ልጆችን እያበላህ ከሆነ ወላሂ ተሰል ነጋ፣ አላህ ይጠይቅሃል እመኒ እያንዳንድ ላገኛህት እነዚህ ሰዎችን በህገ ወጥ ሰውራ እንትንላለሁ ብለ ያሁሉ ገንዘብ የሰበሰብከው ዛሬ አንተ ኢትዮጵያ ላይ ገብተ ምንም ነገር አይመጣም ብለን እንደዛ ተጠማም ከነ ነጋ አላህ ት ይጠይቆል። እነዚህ ሰዎች አንችንም አላህ ት ይጠይቆሻል። ምን ያመጣሉ እነዚህ? እኮ በቃ የመድሀኒት ቀማሚዎች ናቸው። የሚሰሩት አረብ ቤት ነው። ምን ያመጣሉ? ማን አላቸው? ማን ደብስ ይሆንላቸዋል? አላህ ደግሞ ወቅቱን ጊዜውን ታይሙን ጠብቆ አመጣቸው። ጉዳይ ወደ ሙቤ እንዲመጣ አደረገ። ሙቤ አዳመጣቸው፣ እዚህ ጋር መጥቶ የእናንተን አጋለጣቸው። እናንተ ያሰባችሁት ሌላ። እነ አላህ የፍዓሉ ማ የሻእ አላህ የፈለገውን ነገር ያደርጋል። አላህ ይታገዛል ለሁሉ ነገር። እነዚህ ልጆች አልቅሷል። በይን አልችኩ ምንጣፌ ላይ ዱዓይን እያደረኩ ስንት ሄዱ አድርግችበታል አያችሁ? እናንተ አሁን እየሆነ ባለው ነገር እህቶቻችሁ እህቶቻችን እየገቡ ይሄ አልሐምዱሊላህ፣ አላህዬ ይችን ቀን እናንተን እዚህ ሚዲያ ላይ ስትዋረዱ እንዳይ አላህዬ ስላበቃኝ ይሄ ራሱ ለእኔ ትልቅ ደስታ ነው እያሉ እህቶቻችን እየተደሰቱ ለአላህ ስትቼው ነበር፣ እኔ ነገሩ ለአላህ ስትቼው ነበር። ዛሬ ግን ይኸው አላህዬ እናንተ እንደዚህ ስትዋረዱ ስላየው አልሐምዱሊላህ እያሉ አላህን እያመሰግኑ ገና በርካታ አይቶቻችን አሉ ያልመጡ። ገባችሁ? አስቡበት፣ አስቡበት። ልጆች አላችሁ፣ ልጆቻችሁ ያድጋሉ፣ ነገ ያዩታል። ነገ በእናንተ እንዲያፍሩ አታርጓችሁ። እናንተ ወንጀል ሰርታችሁ፣ መጥፎ ነገር ሰርታችሁ፣ ልጆቻችሁ ደግሞ ነገ በእናንተ እንዲያዝኑ አታርጉ። ለምን ሚዲያ ነው ይቀመጣል፣ ነገ ያዩታል እና እኔ የምለው አስቡበት፣ የወንድም ምክሬ ነው። ክፋት ሚዩት ቶንከል ሚዩት ለምናምን ነው ለጥቅም ነው እንደፈለጋችሁ በሉት። የእኔ ምክሬ ነው። ተቀበላችሁ አልተቀበላችሁ እናንተ ውሳኔ ነው። ነገር ያችኋለሁ። የፈለጋችሁት ቤት ሂዱ ትቀረቡ የከሰሳችሁ ሰዎች ይመጣሉ። መረጃ ጠቅላላ እኔ ጋር አለኝ። እያንዳንዱን ለሚጠይቁ ጥያቄ እነሱ ሲጠይቁ እኔ መረጃውን አሳየላችኋለሁ። ከጀርባ እያደረኩ። እሺ፣ ይሄ ነው የምለው። አላህ የነገ ሰው ይበላል። እስካሁን ድረስ ቁጭ ብላችሁ ታፕታፕ ኮፒሊንክ ስታደርጉ የነበረ እህቶቼ ወንድሞቼ፣ ለአላህ ብየ ወዳቸዋለሁ። አሁን በተደጋሚ ሰሞኑን እንግዲ ላይፍ እየገባሁ ስላልነበረ አካውንቱ ያው ትንሽ እረፍት ላይ ነበር እና ለማንኛውም ለአላህ ብላችሁ የምትወደኝ እህት እና ወንድሞቼ ከዚህ ስወጣ ፕሮፋይል ላይ ሀምሳ ሀምሳ ጊዜ ኮፒሊንክ አድርጉልኝ። እኔም ላለቅ ይወዳችኋለሁ። አላህ ይጠብቃችሁ ባላችሁበት። ሊቃውና እንሻ ላ ቀደን ብዝኒላ ፊአማኒላህ ሰላሙ አለይኩም። ስብሓነከ አላሁማ ወብሓምድክ ነስተግፍሩከ ወነቱበ ኢለይክ